ያልተባካችሁ ይህንን ቪዲዮ ሼር ዲዩት ሪፖስት በማድረግ በፎቶ ላይ የምትመለከቱት ወንድማችን ስሙ እንዲጠራለት እናድርግ። ቴንክ ዩ። በፎቶ ላይ የምትመለከቱት ወንድማችን ስሙ ቻፒ ይባላል። የሚኖረው በዩናይትድ አረብ ኢሚሬት ነው። ከአንድ ወር በፊት ሶሊያና ና ኤደን የሚባሉ እህቶቻችን መተው። ሶሊያና ከስልኬ ላይ በመተት 18 ሚሊየን ብር ሰልቦብኛል ኤደንም እህቴን በመተት ነው እንድታፈቅረው ያደረገው፣ የኔንም የእሷንም ቢዝነስ ያከሰረው፣ ምናምን የተለያዩ ነገሮች አለች እና እኔ ቤት ላይ ላይ ሀያ አንድ ሺ ህዝብ በተገኘበት ይህንን አለችና፣ እሺ ታዲያ ምን ይደረግልሽ ስትባል፣ እውነት እኔ መተቱን አላረኩም ካለ ዘብር ገብርኤል ሄዶ ይማልልኝ፣ ይህን ብቻ አድርጉልኝ፣ ይህንን ነው የምፈልገው ብላ ጠየቀች። እሱም ህዝቡን አክብሮ እሺ ብሎ ትኬት ቆርጦ ኢትዮጵያ ድረስ ሄዶ አብሯት ዘብር ገብርኤል ምሎላት ተመልሶ መጣ። እሷም ይቅርታ ጠይቀችው። ይሄ ነገር እሱ ላይ ሚዲያ ላይ ስሙ በመጥፋቱ ያ ሁሉ ህዝብ ባለበት እንዲህ በመባሉ ስክሪን ሪከርድ ተደርጎ ተቆራርጦ ከፎቶ ጋር ተለጥፎ በመለጠፉ በጣም ተጽዕኖ ፈጥሮበታል። ቢካዝ ቢዝነስማን ነው፣ ስራ አለው፣ ህይወት አለው፣ ትዳር አለው፣ ልጅ አለው። በቃ ማህበራዊ ህይወቱ ላይ ስራው ላይ በጣም ትልቅ ቀውስ ፈጥሮበታል። እና እባካችሁ ሁላችሁም ይህንን ቪዲዮ ሼር ሊዩት፣ ሪፖስት አድርጋችሁ ወንድማችን ንጹህ መሆኑን አሳውቁለት፣ ለዓለም ስሙ ይታደስለት እላለሁ። እናመሰግናለን።